ሀይሚዬ ጨረቃዋ ለብሩኬ ጊዜውን የጠበቀ ምርጥ ሙዚቃ ጋብዘዋለች፣ ማለት ነው እንግዲህ። ሁሉንም ነገር እችላለሁ ምንም ማለት አይደለም ብለዋለች። ሀይሚዬ ኔ ጨረቃ ማለት ነው የኔ ቆንጆ፣ እንደው ይቅርታውን ተቀብለሽ ከች በይልን። ሲቀጥል እኮ ማለት ነው የኔ ውድ ነገር አንቺ ካለሱ አይሆንልሽም እሱም ካላንቺ አይሆንለትም። ይሄው እሱም እኮ አንዴ በእንግሊዘኛ አንዴ በህንደኛ እየዘፈነልሽ ነው ያለው። ለአንቺ ብሎ ማለት ነው ለአንቺ ብሎ አሁን ዛሬ ጥቅሱ በእንግሊዘኛ፣ ዘፈኑ በህንደኛ። በጣም የሚገርም ነገር ማለት ነው። እና ኑልን በደስታ በፍቅር አንድ ላይ ሆናችሁ ማለት ነው አንድ ላይ ሆናችሁ። ዋው! ይሄንን ሙዚቃ በጣም ነው የምወደው በነገራችን ላይ። በጣም ይሆናል አይደለ? በቃ ውስጣችሁን የሚነካ ነገር ነው። በተለይ ለተከፋ ሰው ሆድ ለባሰው ሰው ምርጥ ሙዚቃ ነው። ሐይሚ እና ማለት ነው የእኔ ምርጦች የጨረቀዋ ፋሚሊ የጅንኑ ፋሚሊ አንድ ናችሁ ነው ያለያችሁም። የጨረቀዋም የጅንኑም አንድ ናችሁ ምንም የምለያችሁ ነገር የለምና፣ እስኪ ዛሬ በምን ቪዲዮ ቢመጡልን ነው ደስ የሚላችሁ? በምን ቢመጡልን ደስ ይላችኋል? እኔ ትናንትና ግን ማለት ነው የእውነት ፍጽ ያሳዘነኝ የኔ ከርታታፍ አንጀት የሚበላው እነሱ ሲጨቃጨቁ ሶሲና ጨረቃዋ ሊደባደቡ እየተጋበዙ ነው። ገላገዩ እኮ ራሱ ብሩኬ ነው። እና እሱ በቃ ከርታት ከርታት ከርታት ሲል የሆነ ውስጤን በላው። በጣም የዋህ እኮ ነው በነገራችን ላይ ቀሱ የሚፈልገው እንዲታረቁ፣ ሰላም እንዲወርድ ነው። እንደዚህ የሆነ ወከባ ያለበት ነገር ብዙም እንትን አይልም ማለት ነው። አይመቸውም። እና ዛሬ ግን በምን የሆነ የሚመጡት በቃ ሰላም ሆነው ምናምን ቢመጡ እኔ ደስ ይለኛል። ማለት ሰላም ሰላም ሰላም ተፈጥሮ ማለት ነው። በሰላማዊ መንገድ ወይንም ደግሞ የሄዱበት በቃ ግን እኔ ግን ማለት ነው ውዶችዬ፣ በቃ ይቅርብኝ ነገር አልፈልግም። እኔ ለአንዳንዶች ልናገር ነበር ግን ይቅር። ስለ ሙዚቃው ልንገራችሁማ፣ በህንድኛ ነው ሙዚቃው። ቲክታክ ላይ ማለት ነው ቲክታክ ስቶሪ ላይ ፖስት አድርጓል ስንጥብሎ ምናምን ምናምን እና አስተረጎምኩት ማለት ነው ሳስተረጉመው ውዴ የኔ ጨረቃዬ የት ነሽ ያለሽልኝ ይላል ማለት ነው። እና ሾርት ናት የሆነች አጭር ነገር ናት። ከዛ በኋላ ክላሲካል ነው ማለት ነው። የእንትንም ደግሞ አለ። ኢንስታግራም ደግሞ የጥቅስ የእንትን የእንግሊዝኛ ጥቅስ ነው። በቃ እንግሊዝኛ ትናንትና ይቺ ማናት? ሶሲ ሶሲ ማለት ነው። ትናንት በጣም አናዳኛለች። በነገራችን ላይ አስር ጊዜ እንግሊዘኛ፣ በቃ ምን አማረኛ እኮ አታወራም ጭራሽ። በቃ እንደ ልጅቷ ምን አስባ ነው የሚያወሩት እነሱ በአማረኛ ነው፣ እሷ ምንድነው እንግሊዘኛ አስር ጊዜ በቃ፣ እየደጋገመች እየደጋገመች። የሆነ ሙልቅቅ የሚያደርጋት ነገር አለ፣ የሆነች በቃ እንትን ነገር ሜንጦ ነገር ማለት ነው። የሆነ አይቻት ማለት ነው። እውነት እናገራለሁ እያልኩ ትናንትና ቪዲዮ ላይ ራሱ ሳልነግራችሁ አናዳኛለች። በቃ እንዴ! በስርዓት በራሳችን ቋንቋ፣ እንግሊዘኛ ማወቅ ደስ ይላል፣ በነገራችን ላይ ማለት ነው። ጥሩ ነው፣ እውቀትንም ማዳበር፣ ልምድንም ማዳበር አሪፍ ነው። ግን እነሱ እየተግባቡ ያሉት እየተነጋገሩ ያሉት በአማርኛ ነው። እሷ ግን በቃ እንግሊዘኛ፣ በዛ ላይ እኮ የተወለጋገደ እዚህ ግባ የማይሉት ሙድ የሚያያዝበት እንግሊዘኛ ዲዛይን ነው ስትናገር የነበረው። የኔ ምርጦች ሆይ እናማ ዛሬ ጅንኑ ማለት ነው በእንግሊዘኛ ና በህንደኛ መጣ መጣ፣ በህንደኛ ና በእንግሊዘኛ እንግዲህ እንትኑ፣ የህንዱ ሙዚቃ ለጨረቃዋ ነው የተዘፈነላት ማለት ነው። ጨረቃ እንግዲህ ሰሞኑን የይቅርታም የፍቅር ሙዚቃ እየጋበዘሽ ነው የሚገኘው። እና እባክሽን እባክሽን ጨረቃዋ ውዷ ንግስቷ የወደፊት የአራቶች ልጆች እናት ሐይሚዬ ማለት ነው። የኔ ውድ እኔም እኮ በጣም ነው የምወድህ። ስላናደርከኝ፣ ስሜታዊ ስላደረከኝ እንጂ ሁሉንም ነገር እኮ ተቀብያሃለሁ። ግን እኔም ደግሞ አንተን ማናደር ስለፈለግኩ ነው። አሁን ላይ ብለሽ በቃ እንዴት ብዬሽ ነገርሽ ግን ፕራንክ እንድታደርጊው እፈልጋለሁ እኔ በዚህ አጋጣሚ ብሩኬን ፕራንክ ሳታደርጊ እንዳትለቂው ከባድ ዬ ፕራንክ ማለት ነው በቃ እኔ ነኝ ያለ ፕራንክ አሁን ራሱ ቀጥለሽበት ማለት ነው በቃ እኔ ራሱ ሳስበው ይሄ ፕራንክ ነው ግን በቃ የሆነ እሱን እንትን የሚል ነገር በቃ አሁን ራሱ በጣም እየተጨናነቀ ነው እውነት ለመናገር ብሩኬ ግራ ተጋብቷል አሁን ንትን አንተ ካያችሁት በቃ የሚለው ሁሉ ግራ ግብታለው። ይቅርታ ም አለ ምንም አለ አልሳካ ሲለው የእኔ ጌታው እውነት አሳዘነኝ። ግን ቁብ ነገር ያሳዝነኛል፣ ለምን እንደሆነ አለቅም። ይህን ስላቸው ሐይሚ አታሳዝንም እያልኳቸው አይደለም። ሐይሚዬን ያው አለ አይደለ እኔም ሴት ነኝ፣ እንደ ሴት ልጅ የሆነው ነገር ይደብራል። ግን በቃ እንትን ብሏል አይደል? ግን እያሰቃየችው ነው አሁን ላይ ያለችው በጣም ቅጣቱ ከብዶበታል። ምን እንደሚል አላውቅም። አሁን እሱ በሙዚቃም በምንም በምንም እየመጣ ነው ግን ልትረዳው አልቻለችም። እና ጨረቃይ ማለት ነው የኛ ንግስት፣ እንደው እባክሽ ይበቃል፣ ይሄ ነገር ይበቃል። ካሳ በቃ ይካስሽ፣ ካሳ ይካስሽ። እና ከዛ ሰላም አውርችለት የምለው አንዳንዶች ደግሞ ነወር የምልጫዎች ተለያዩ ትላላችሁ። እኔ የእናንተ ህይወት ይለያይ እንዳላችሁ እንደው ሴት ናችሁ እናንተም። እኔ ምን እንደምላችሁ አላውቅም። ግን በቃ ተለያዩ በቃ የሚባል ነገር ካላወራችሁ አይሆንላችሁ። ሐይሚዬ እና ቡራዬ መቼም ቢሆን እኮ አይለያዩም። መቼም ቢሆን አይለያዩም። እና ይሄ ቪዲዮ ቪዲዮ የምትሉት እኔ ስንት ጊዜ ልጆ ደግሞ የተደበቀ ቪዲዮ የተደበቀ ቪዲዮ ጅንኑ ጅንኑ፣ በነገራችን ላይ ብሩኬ ነው እኔን ወጣሁለት ጅንኑ ብዬ ያው ማነው ጅንኑ እንዳትሉ ለማታውቁ የሙሽዬ ልጅ እኮ ነው እንደ የረሳችሁት እንደ የሙሽዬ ልጅ ጨዋ የጨዋ ልጅ ጨዋ በጥሩ ስነ ምግባር ያደገ ነው። እሺ ልንገራችሁ፣ አንዳንዶች ግን የእውነት እኔ ከልብ ማደንቃችሁ የማመሰግናችሁ ልጆች አላችሁ። ብስማ እናንተ፣ ትክክል ወዳጆች እኔ ሁሌ ምን ምለው በቃ ትክክል እውነተኛ ወዳጆች። በቃ ምክራችሁ እኔ ታርቀዋል እንኳ ስል ማዝጌ እውነት ነው ወይ ግን እኔ ግን ጨንቆኛል፣ ብዙ ነገር የምትሉኝ ልጆች አለ። ትለያላችሁ፣ በቃ ይሄ ስነ ምግባር የሞላበት ማለት ነው እውነት መልካምነታችሁን ጥሩ ስነ ምግባርነታችሁን ማለት ነው። ፈጣሪ ይሙላላችሁ፣ ባላችሁ ላይ ይጨምርላችሁ ነው የምለው ቁም ነገር። እና እናንተ ራሱ እኔን ታበርቱኛላችሁ፣ ውሸት እንዳላወራ ታደርጉኛላችሁ። እውነቴን ነው የምላችሁ፣ እናንተ እኔን አምናችሁኝ እየተከታተላችሁ፣ እኔ ደግሞ ለእናንተ የተሳሳተ መረጃ አምጥቼ አልናገርም። ምክንያቱም ህሊና አለኝ፣ ጭንቅላቴ ይውሰኛል።